ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች ህዳር 27 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የሚኒሊክ እዝ ራሱን ጥምር ጦር ብሎ በሚጠራው የአገዛዙ ሰራዊት ላይ ድል ተቀናጅቷል። ዝርዝሪያ ወደ ውጊያ መረጃዎችን ይዘናል። ማስረሻ ሰጤ ለቀይ ባህር እሞታለሁ ሲል የብልጽግና ጓዶቹን መፈክር ይዞ ተከስቷል። ሰሙታላችሁ። እንግሊዝ በኢትዮጵያ የክልል ከተማ የጉዞ እገዳዎችን ስትጥል አሜሪካም ወደ ሲዳማ ክልል ዜጎቿ እንዳይጓዙ አግዳለች። የመረ ደረጃችን አካል ነው። ትራምፕ አውሮፓ በ20 ዓመት ውስጥ የማትታወቅ አህጉር ልትሆን ትችላለች ሲሉ አስጠንቅቀዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህም መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሆነው። የሚኒሊክ እዝ በደላንታ ወረዳ ራሱን ጥምር ጦር ብሎ በሚጠራው የብልጽግና ሰራዊት ላይ ድል ተቀናጀ። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ አሃዶች የደጋው መብረክ ኮር እና ምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦር በደላንታ ወረዳ በጠላት ላይ በጋራ ጥቃት ፈጽመው ድል ተቀናጅተዋል። የደጋው መብረክ ኮር ጽናት ክፍለ ጦር እና ኮር ሁለት ዞብላንባ ክፍለ ጦር ሶስተኛ ወይም ራያ ሻለቃ እና ሰባተኛ ሻለቃ የጠላትን አከርካሪ በመስበር ታሪክን በአሮጌው ጃኖስ እና ቦረና ኪዳን ምረት ሰርተዋል ዳር 27 2018 ዓ ም ደላንታ ወረዳ ፀሐይ መውጫ አሮጌው ጃኖስ ላይ ከጠዋቱ 12 ሰዓት እስከ 2 ሰዓት በዘለቀው ውጊያ አብይ አህመድን ቅጥረኛ ሰራዊት ስቦ በማስገባት የበርካቶች ሰራዊት ነፍስ ወደ አምላካቸው ሲላኩ የሚሶቹ ቁስለኛ ተደርገዋል። የአማራ ህዝብ ጠላት ሆኖ የተነሳው የመራዡ ብልጽግና ቡድን በዛሬው ዕለት በተሽከርካሪ አስክሬንና ቁስለኞቹን እያነባበረ ወደ ቁስጤንጤና ካምፕ ሲያመላልስ እንደዋለም ተገልጿል። በዳውንት ወረዳ በሁለቱ ውህድ የኮር ኃይሎች አይቀጡ ቅጣት የተገረፈው የብርሃኑ ጁላ ሰራዊት ከአፈርኳይ መልሰኝ ባለበት መንገድ የሞቱን ጽዋ እየተጋታት ይገኛል። በአራቱም የአማራ አቅጣጫ ለአሞራ ቀለብ እየተደረገ ያለው የምርኮኛው ብርሃኑ ጁላ ሰራዊት በጀኔራል አሳምነው ጽጌ ስም እየማሉ ጠላትን አፈር ከደች የሚቀላቅሉት ፋኖች ከድሮን እስከ ታንክና መድፍ የታጠቀውን የፋሽስቱን ሰራዊት አስክሬን ባስክሬን አቁል አልፈውታል ሲል እዙ አስታውቋል። ወደ ደቡብ አማራ ቀጠና አውደ ውጊያም የአብይ አህመድ የመቶ ሶስተኛ አየር ወለድ ኮማንዶ ደቡብ አማራ ቀጠና አሳምነው አጼ ዘርዓ ያዕቆብ አንደኛ ኮር በሰባት ለሰባት ክፍለ ጦር ድባቅ ሲመታ ውሏል። የአብይ አህመድ አገዛዝ አጼ ዘረ ያዕቆብ አንደኛ ኮር 7 ለ7 ክፍለ ጦር አናብስቶች አሉበት ወደ ተባለው ዘልቆ በመግባት ከበባ ለማድረግ ቢሞክርም በክንደ ነበልባሎቹ ሙትና ቆስለኛ ሆነዋል። ይህ በእንዲህ እንዳለ አፋብሃ ምዕራብ አማራ ቀጠና 109ኛ ኮር 99ኛ ክፍለ ጦር በደንበጫ ወረዳ ከኅዳር 12 2018 ዓ.ም ጀምሮ ራሱን ጥምር ጦር ብሎ የሰየመ የአረመኔው ስርዓት ከደንበጫ ከጅጋ ከፍኖተ ሰላምና ከብር ሸለቆ ኃይሉን በማሰባሰብ ወደ ዋድና ዘለቃ ቀበሌዎች በመንቀሳቀስ እየደፈረ፣ እየረሸን እና እየዘረፈ እንደሚገኝ ተገልጿል። በደንበጫ ወረዳ እነወንድ ቀበሌ ሯቸውን በሞተር ስራ የሚተዳደሩ ወጣቶች ላይ የጥይት ናዳ በማውረድ ሰባት ሞተሮችን በመዝረፍ አንድ ሞተረኛ የተረሸነ ሲሆን የሆቴሎች፣ ልብስ ስፌት እና የተለያዩ የሸቀጣሸቀጥ ሱቆች ተዘርፈዋል። ተቅበዝባዡ የአብይ አህመድ ሰራዊት በጎንጂ ቆላላ ወረዳ ዜጋንሳ ቀበሌ አትርሴ በልስት የሚባልን የአንድ ንጹሀን የመ መኖሪያ ቤት ሙሉ በሙሉ ማቃጠሉም ተነግሯል። በጎንጅ ቆላላ የዮሐንስ አለማየሁ ሻለቃ ይህን የብልጽግና ሰራዊት በማጥቃት በመጣበት እግሩ በታትኖ እንዲመለስ ማድረጉን ክፍለ ጦሩ አሳውቋል። በዚሁ በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ መቶ ዘጠነኛ ኮር ዘጠና ዘጠነኛ ክፍለ ጦር በደጋዳሞት ሻለቃ ከባድ የተናደደው የብርሃኑ ጁላ ሰራዊት በሄደበት ቀጠና ያገኘውን ሀብት ንብረት እያወደመና እየዘረፈ እንደሚገኝና ከእነዚህም ውስጥ የሰቀላና የደልሙ ጤና ጣቢያዎችን ሀብትና ንብረት በመዝረፍ በተጨማሪም ፈንቴ የታረቀኝ የተባለን ግለሰብን በአሰቃቂ ሁኔታ መግደሉ ተገልጿል። እንስሳትን ገድሏል፣ የገበሬውን እህል አቃጥሏል፣ የልብስ የጫማና ሸቀጣሸቀጥ መዝረፉንም ህዝብ ግንኙነቱ አስታውቋል። የብልጽግናና የማስረሻ ሰጤ ድራማ ሲቀጥል ማስረሻ ለቀይ ባህር እሞታለሁ ማለቱ መነጋገሪያ ሆነዋል። በአፋሀድ ድርጅት ውስጥ ሆኖ ለብልጽግና ሲያገለግል የነበረው ማስረሻ ሰጤ ያደርገው የነበረው የባንዳነት ሴራ ሲጋለጥ ወደ ትግል ጓዶቹ መቀላቀሉ ይታወቃል። ውሸትና ማጭበርበር መታወቂያዊ የሆነው ብልጽግናም ዓለም አቀፉ ማህበረሰብ ለማወናበድ ኢጋድና የአፍሪካ ህብረት ተወካዮች በተገኙበት ከፋኖ ጋር ተደራደር፣ ፋኖ የሰላም አማራጭን ተቀበለ የሚል በሚዲያ ሰራዊቱና በብልጽግና ልሳናት ሚዲያዎች ፕሮፓጋንዳ እንዳየነዛ ይገኛል። በበርካታ ቀጠናዎች ውጊያው በተፋፋመበት በዚህ ሰዓት የብልጽግናው አገዛዝ አንድም የሚመራው ጦር ከሌለው ከማስረሻ ጋር ያደረገው ድራማ ለአማራ ህዝብ እፎይታን የሰጠ ነው ሲል በየቀኑ በድሮን በሚጨፈጨፈው የአማራ ህዝብ ላይ ተሳልቋል። ይህም አገዛዙ በአማራ ህዝብ ላይ እያደረሰ ያለውን የጀኖሳይድ ጦርነት ፋኖ ተደራድሮ ተበትኗል፣ ፋኖ የለም በሚል ፕሮፓጋንዳ በማፈን አለም አቀፉን ማህበረሰብን የሚያታልል ስራ መሆኑ እየተነገረ ነው። ይሁን እንጂ አለም አቀፍ ሚዲያዎች ይህን ስምምነት የተባለውን የውሸ ሸት ፕሮፓጋንዳ እያጋለጡት ይገኛሉ። ብልጽግና በክልሉ ያለውን ጦርነት በንግግር መቋጨት ሀሳብ እንደሌለው የአሳየ የግለሰቦች ስምምነት ሲሉም አጋልጠዋል። ማስረሻ ሰጤም ለብልጽግና ልሳኖት ሰጠ በተባለው መግለጫም ኢትዮጵያ የቀይ ባህርን ጉዳይ አንስታለች። ለዚህም እስከ ሞት ድረስ እታግላለሁ ሲል ቀድሞም በፋኖ ስም ተደብቆ ይሰራለት የነበረውን የጓዶቹን የብልጽግናን መፈክር ይዞ ተከስቷል። እንዲሁም ማስረሻ ሰጤ እጁን ከሰጠው ብልጽግና መንግስት ጋር ተስማማሁባቸው ያላቸው ነጥቦች ያለ ፍርሃት አስፍሯል። የአብይ አህመድ አገዛዝ ሆን ብሎ በአማራ ህዝብ ላይ የፈጸማቸውን የማፈናቀልና የማሳደድ ስራ የመደራደሪያው አካል ሲያደርግ ተስተውሏል። ብልጽግና እስከ ዛሬ ድረስ የተፈናቀለውን አማራ ወደ ቀው ያልመለሰው ከአርሲ እስከ ወለጋ ከመተከል እስከ ሸዋ የሚሞተውን አማራ ሞት ያላስቆመው ማስረሻ ሰጤ የተባለ ሰው እጁን ስላልሰጠው ነው የሚል ጠያቂ በነ አብይ አህመድ መንደር የለም እና አሁን ብልጽግና በአማራ ክልል ያሉ በሚሊዮን የሚቆጠሩ ተፈናቃዮችን ማስረሻ ሰጤ እጁን ስለ ሰጠው ይመልሳቸዋሉ የሚለውም ሌላ ጥያቄ ነው። አብይ ከጦር መሳሪያ ግዢ ተርፏቸው አማራን በድሮን ከመጨፍጨፍ እና መሰረተ ልማቱን በከባድ መሳሪያ እና በድሮን ከማውደም አፍታ ጊዜ አግኝተው የአማራ ክልልን ያለማሉ ወይ የሚለውንም ህዝቡ ልብ ሊለው የሚገባው ጉዳይ ነው። ምክንያቱም የአማራ ክልል እኩል የመልማትና የመጠቀም መብት እንዲኖረው ማድረግ የሚለውን ግለሰቡ ማስረሻ ተስማምቻለሁ ብሎታልና በፋኖስም የታሰሩ ይፈታሉ፣ የቆሰሉ ይታከማሉ ካስከተላቸው አስራ ሰባት ሰዎች ውስጥም ተመርጠው ወደ ጸጥታ ኃይሉ ይገባሉ የሚሉና መጀመሪያውኑም የፋኖ ትግል መነሻ ያልሆኑ ተራ ነገሮች ላይ ተስማምቻለሁ ብለዋል። እንደ እውነቱ ማንኛውንም ስምምነት ቢያደርግ በህዝቡ ዘንድ ተቀባይነት ይኖረዋል ተብሎ ባይጠበቅም በማስረሻ የትግል ስምምነት ውስጥ ግን አንድ ነገር ልብ ማለት ተችሏል። የአማራ ትግል መነሻ ከሆኑ ምክንያቶች መካከል አንዱ የሆነው የማንነትና የግዛት አንድነት ጉዳይ ፈጽሞ አልተነሳም። ይህም የብልጽግናን አቋም ያሳየ ነው። ይህ ማለት በዚህ የውሸት ስምምነት ውስጥ እንኳን ለይስሙላ የአማራን የማንነትና የወሰን ጥያቄ ጥያቄዎች ከክልሉ ውጪ ያሉ የአማራ ተወላጆችን መሎና የማስጠበቅ ጉዳይ አላነሳም። የእንግሊዝ መንግስት ዜጎቹ ወደ ሐዋሳ ከተማ ጉዞ እንዳያደርጉ ከለከለ። በደቡብ ኢትዮጵያ ክልል በጂንጋ ከተማ የማርበርግ ቫይረስ መገኘቱ ከተረጋገጠ አንስቶ በሽታው ከተገኘባቸው ግማሽ ያህሉ ህይወታቸው እንዳለፈ ይታወቃል። በተለይም በኦሮሚያ ክልል፣ በደቡብ ኢትዮጵያና በሲዳማ ክልል የቫይረሱን ምልክት የሚያሳዩና በርካታ ዜጎችም ህይወታቸው እያለፈ እንደሆነ እየተነገረ ነው። ይሁንና የአገሪቱን ገጽታ ያበላሽብኛል የሚለው የብልጽግናው አገዛዝ ቫይረሱን ሙሉ ለሙሉ ተቆጣጥሬዋለሁ፣ አንድም በቫይረሱ የተጠቃው ታማሚ የለኝም ሲል በጤና ሚኒስቴር ተቋሙ በኩል ባሳወቀ በቀናት ውስጥ በክልል ከተሞች ጭምር ቫይረሱ ያለባቸው ሰዎች እየተገኙ እንደሆነ እየተገለጸ ነው። ይህን ተከትሎ የእንግሊዝ የውጭ ጉዳይ ሚኒስቴር ትናንት ባወጣው የጉዞ ማስጠንቀቂያ ዜጎቹ ወደ ሐዋሳ ከተማ ፈጽሞ እንዳይሄዱ አሳስበዋል። ጨምሮም ወሳኝ ጉዳይ ካላቸው ብቻ ከሐዋሳ አምስት ኪሎ ሜትር ርቀት ወደሚገኙ አካባቢዎች መሄድ እንደሚችሉ ገልጿል። የእንግሊዝ መንግስት ይህንን ማስጠንቀቂያ የሰጠው የአሜሪካ መንግስት ያወጣውን ማሳሰቢያ ተከትሎ ነው። በአዲስ አበባ የሚገኘው የአሜሪካ ኤምባሲ በሰጠው ማስጠንቀቂያ ዜጎቹ በሐዋሳ ከተማ ብቻ ሳይሆን በመላው ሲዳማ ክልል መሄድ እንደሌለባቸው አሳስበዋል። ሁለቱ መንግስታት ይህንን አዲስ ማስጠንቀቂያ ያወጡት በሐዋሳ ከተማ ውስጥ አንድ ግለሰብ በማርበርግ ቫይረስ መያዙ ይፋ በመሆኑ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር አውሮፓ የስልጣኔ መጥፋት እንደሚጠብቃት አዲስ ባወጣው የስትራቴጂ ሰነድ አስጠነቀቀ። የፕሬዚዳንቱ አስተዳደር ሰነድ አንዳንድ አገሮች አስተማማኝ አጋር ሆነው ስለመቀጠላቸው ያለውን ጥርጣሬም ገልጿዋል። አዲሱ የስትራቴጂ ሰነድ አውሮፓን ትኩረት ሰጥቶ ተመልክቷታል። ባለ ሰላሳ ሶስት ገጹ የብሔራዊ ደህንነት ስትራቴጂ የአሜሪካው ፕሬዝዳንት ለዓለም ያላቸውን ራዕይ እና እንዴት የአሜሪካን ወታደራዊ እና ኢኮኖሚያዊ ኃይል ተጠቅመው ይህንን ለማስፈጸም እንደሚሰሩ ይተነትናል። ሰነዱን አሜሪካ በሰው ልጅ ታሪክ ውስጥ ታላቅና ስኬታማ አገር ሆና እንድትቀጥል የሚያደርግ ፍኖተ ካርታ ሲሉ ገልጸውታል። ሰነዱ ለወደፊት ፖሊሲዎችና በጀቶች ማዕቀፍ ሆኖ የሚያገለግል ሲሆን በተጨማሪም ፕሬዚዳንቱ ቅድሚያ የሚሰጧቸው ጉዳዮች የትኞቹ እንደሆኑ ለዓለም ማህበረሰብ የሚያሳይ ነው ተብለዋል። ትራምፕ በዚህ ንግግራቸው የምዕራብ አውሮፓ ሀገራት በስደትና በንጹህ ኢነርጂ አቅርቦት ላይ በሚከተሉት ፖሊሲ በመጥቀስ ከባድ ትችት ሰንዝረዋል። አዲሱ ሰነድ ትራምፕ ከዚህ ቀደም የያዙትን አቋም የሚያጠ የሚጠናከር ሲሆን የምዕራባውያን ማንነት እንዲታደስ ጥሬ የሚያቀርብ እንደሆነም ተገልጿል። እንዲሁም የውጭ ተጽዕኖን ለመዋጋት የጅምላ ስደትን ለማስቆም እና አሜሪካ ቅድሚያ ከምትሰጣቸው አንዱ የሆነውን የአደንዛዥ እጽ አዘዋዋሪዎችን ለመግታት የሚሰሩ ስራዎች ላይ ትኩረት እያደረገ እንደሆነም ታውቋል። ይህ በአውሮፓ ላይ ያተኮረው ሰነድ አሁን ያለው አዝማሚያ ከቀጠለ አህጉሪቱ በ20 ዓመታት ወይም ከዚያ ባነሰ ጊዜ ውስጥ የማትታወቅ ትሆናለች ሲል አስታውቋል። ይህ የአውሮፓ ስልጣኔ ላይ የተጋረጠው የመጥፋት አደጋ ኢኮኖሚያዊ ጉዳዮች ካስከተሉት ችግር ይልቅ እውነተኛና ይበልጥ ግልጽ ሆኖ እንደሚታይ ኢኮኖሚያዊ ጉዳዮቿ በእውነተኛውና በይበልጥ ግልጽ በሆነው የስልጣኔ መጥፋት እየተጋረጠበት እንደሆነም ተነግረዋል። በተጨማሪም የአውሮፓ ሕብረት እና ሌሎች የሽግግር አካላት ያላቸውን አካላት የፖለቲካ ነጻነትንና ሉዓላዊነትን የሚያንኳስሱ ተግባራትን እያከናወኑ እንደሆነ በማንሳት ከሷል። የትራምፕ አስተዳደር በጀርመን ደህንነት ተቋማት ዋልታ ረገድ ተብሎ ከተፈረጀው አክራሪ የቀኝ ዘመን ፓርቲ ኤፍዲ ጋር ግንኙነት ፈጥሯል። የጀርመኑ የውጭ ጉዳይ ሚኒስትር ዋዴፖል ዩናይትድ ስቴትስ በኔቶ ጥምረት ውስጥ በጣም አስፈላጊ አጋር ናትና ሆናም ትቀጥላለች ይህ ጥምረት ግን የደህንነት ፖሊሲ ጉዳዮችን ለመፍታት ያተኮረ ነው ሲሉ ተናግረዋል። አክለውም ሀሳብን በነጻነት የመግለጽ ወይም ነጻ ማህበረሰቦቻችንን የማደራጀት ጥያቄዎች በምንም መልኩ ቢሆን ቢያንስ በጀርመን በስትራቴጂ ውስጥ አይገቡም ብዬ አምናለሁ ብለዋል። ሩሲያ በዩክሬን ላይ የፈጸመችውን ወረራ አስመልክቶ ሰነዱ አውሮፓ ከሩሲያ ጋር ባለው ግንኙነት በራስ መተማመን እንደሌለ ት ገልጸዋል። ሰነዱ የአውሮፓና ሩሲያ ግንኙነትን በማሳለፍ ረገድ ከፍተኛ የአሜሪካ ተሳትፎ ይጠበቃል ካለ በኋላ በዩክሬን ውስጥ ያለው ጦርነት እንዲያበቃ የአሜሪካ ዋና ፍላጎት መሆኑን ጠቅሷል ሲል ቢቢሲ ዘግበዋል።